መንግስት የኢንዱስትሪው ዘርፉን ችግሮች ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው የሀገራዊ ንቅናቄ ዋና ዋና አላማዎች አምራች ኢንዱስትሪዎችን ችግር በጋራ በመፍታት ለዘላቂ ልማትና ተወዳዳሪነት ምቹ ሁኔታዎችን በመፍጠር ዘርፉ ለኢኮኖሚ መዋቅራዊ ሽግግር የበኩሉን አስተዋጽኦ እንዲወጣ ማስቻል ነው እንዲሁም በዘርፉ ያለውን የስራ ባህል ማሻሻል ብሎም የኢንዱስትሪ ምርቶችን ጥራትና ተወዳዳሪነት በማሻሻል ገቢ ምርቶችን የመተካት ሽፋንን ማሳደግ ናቸው በሀገሪቱ በ አምራች ዘርፉ የተሰማሩ በርካታ ተቋማት በኢትዮጵያ ታምርት የሀገራዊ ንቅናቄ እቅዶች ላይ ተመስርተው ስራቸውን እያከናወኑ ሲሆን ንቅናቄው ቀደም ሲል የነበራቸውን ችግሮች ለመፍታት እገዛ እያደረገላቸው እንደሚገኝና በትግበራውም አበረታች ውጤቶች እያገኙ እንደሆነ ይገልጻሉ። አሁን ላይ ባለንበት ያው ኢትዮጵያ ታምርት እንደምታውቀው ሶስተኛ አመቱን አሁን ኤክስፖ ተዘጋጅቷል። ስለዚህ ይሄ ንቅናቄ ከተጀመረበት ሰዓት ጀምሮ በጣም ብዙ ለውጦች አሉ። ዶላር ምንዛሬ ሌላ ጊዜ ሀያ እና ሰማኒያ ነበር። አሁን ሀምሳ ሀምሳ ሆኗል የምንጠቀመው ዶላርን ማለት ነው። ከዛ በተረፈ ደግሞ አሁን ቅድም ዞራችሁ ያያችሁትን ሼድ ያመቻቸልን መንግስት ነው። ከዛ በተጨማሪ ደግሞ ኤክስፖርት የምናደርግ ካምፓኒ እንደመሆናችን ኢምፖርት በምናደርግበት ጊዜ ቮቸር ሲስተም ተጠቃሚ ነን። ይሄ ማለት ምንድን ነው? ታክስን አንከፍልም ማለት ነው። ኢምፖርት በምናደርግበት ጊዜ እነዚህን ጥቅሞች አሉ። ንቅናቄው ተጨማሪ የገበያ እድሎችንና የልምድ ልውውጥ እድሎችን እንደፈጠረላቸው የሚናገሩት ቤተል ተካ ተጨማሪ የስራ እድሎችን ለመፍጠርና ከፍተኛ የውጭ ምንዛሪ ለማስገባት እንደቻሉ ይናገራሉ። የተለያዩ ኮኦፕሬቶች ስብሰባ የሚያዘጋጁበት ጊዜ የስብሰባ ቦርሳዎች ይዘጋጃሉና እነሱም ቦርሳዎች ኢምፖርት ነበር የሚያደርጉ ከዚህ በፊት ድርጅቶች፣ አሁን ላይ ግን በእኛው ቦርሳ በኛው በምንሰጣቸው ፓኬጅ ሎካል የሆነውን እቃ በመጠቀም ላይ ነው ያሉት። ከዛ በተጨማሪ ደግሞ የእኛን የኢትዮጵያን ፕሮዳክት ዊችዝ ቆዳችንን በደንብ ኤክስፖርት ስታንዳርድን በጠበቀ መልኩ የሀገራችንም የውጭ ምንዛሪን በማስገባት ላይ እንገኛለን። በ2015 ላይ እንዲሁም በነበረው ውጤት ላይ እንደ አለም አቀፍ የውጭ ምንዛሬን ለኢትዮጵያ በማስገባት በሶስተኛ ደረጃ ላይ ተሸላሚዎች ነበርን። ምርቶቻቸውን ለአሜሪካ፣ ሩዋንዳና ኬንያ እንደሚልኩ ገልጸው ወደፊት ምርቶቻቸውን ወደ አውሮፓ ሀገራት መላክ እንደሚፈልጉ ያነሳሉ። በዚህ ሁሉ ስኬቶች መካከል ግን መስተካከል ያለባቸው ውስንነቶች እንዳሉባቸውም ግን አልሸሸጉም። ከእቃው ኳሊቲ ባለፈ የምንሰራበት ቦታ በጣም ይታያልና፣ ለዚህ እሱን ተደራሽነት ሞር ለማስፋት የውጭ ምንዛሬን አሁን ካስገባ ነው በላይም ለማስገባት የይዞታ ቦታ ቢስተካከልልን ከዚህ በላይ መስራት እንችላለን። ይህን ሀሳብ የሚያጠናክሩትና በኢንዱስትሪው ዘርፉ የተሰማሩት ዘመኑ መለሰ የመስሪያ ቦታና የፋይናንስ እጥረት እንዳለባቸው ገልጸው ችግሮቹን መፍታት ከተቻለ ከዚህ በላይ መስራት እንደሚቻል ያስረዳሉ። የቦታ አንዱ ትልቁ ነገር እንግዲህ ሼድ ውስጥ ነው እየሰራን ያለ ነው። እሱን ቢቀረፍ አሁን ያለውን እጥፍ መሄድ የምንችልበት እድል አለን። የፋይናንስ ተቋማት አብረው መስራት የሚችሉበት እድል ቢመቻች ያ ማለት እኛ የኛን አቅም ያማከለ ለማለት ፈልጌ ነው። እና ከዛ በላይ መሄድ የሚቻልበት እድል አለ። ችግሮቹ ላይ ብቻ ቆዝምን ባለመቅረታችን ያለንን አቅም አሟጠን በመጠቀም እየሰራን እንገኛለን የሚሉት ዘመኑ መለሰ፣ በዚህም ከውጭ የሚገቡ ምርቶችን ከ20 እስከ 35 በመቶ በሀገር ውስጥ መተካት ችለናል ይላሉ። አዲስ አበባ ላይ ባለፈውም ጥናት አድርገን ነበረ ኦልሞስት ያለንን ተሳትፎ ወይም ደግሞ ያለንን አቅም ላይ ደረጃንን የኛ ምን ያህል ፐርሰንት እንትን ብለናል የሚለው ነገር ስናይ ከ20 እስከ 35 ፐርሰንት እያቀረብን ያለ ነው ማለት ነው። ከውጭ የሚገቡ የነበሩትን በእኛ አቅም ይህን ያህል ሸፍነን ያለ ነው። በእነዚህ የአምራች ኢንዱስትሪዎች ውስጥ የስራ ዕድል የተፈጠረላቸው ሰራተኞችም ከዚህ በፊት ልምድ አልነበረንም፣ አሁን ላይ ግን የሙያ ባለቤት ሆነናል ያሉ ሲሆን ራሳቸውንና ቤተሰቦቻቸውን ማስተዳደር እንደቻሉም ገልጸዋል። ስደት ወር

መጀመሪያ እዚህ ከገባሁኝ ለሰባት አመቴ ነው። እዚህ ከገባሁኝ በሰባት አመት ውስጥ ያዳበርኩት ነገር ብኖር ቦርሳዎችን እንዴት መስራት እንዳለብኝ በደንብ ጠንቅቄ አውቃለሁ። ጥሩ የሆነ ስፌት እሰፋለሁኝ። በፊት ከነበረኝ ችሎታ አሁን ላይ ያለኝ ጥሩ የሚባል የመስፋት ችሎታ አለኝ።